አሁን ሮዚ ምና የምትባላ ከዩቲ ጋር የምትሰራዋ ልጅ አሁን አይታችኋታል። ስታወራ እምባዬ ነው የመጣው። በቃ አሁን ሰላም ልባባለሽ፣ ያስ ሰላም። አሁን ባለፈው ዕለት ወደ አሳይታ እንደመጣ ጊዜ ማለት ነው ሰላም ሳይለህ እንደው ሰንገናኝ በአላህ በጣም የሚያናደው መንገድ በጣም በጣም በጣም የተናደድኩት ወላሂ። በቃ አሁን ሰላም እንባባለሽ ያስ ሰላም። እና እንዴት ነህ? እንደዚህ ነኝ ወላሂ። ባለፈው እንዴት ነህ

አረ፣ አንድ አመት ወላ ይሄ ምንም አይደለችም እኮ አሁን እኮ ቀላላት። አሁን ቀላል አይደለ? በጣም ትንሽ ኪሎ ነው። ኢንሻአላህ ቀጣይ አመት እንመጣለን። ሁለት ጥያቄ ብቻ ጠይቄ እወጣለሁ እና ሌላ ጊዜ ጥያቄ ሲኖረኝ እየተመለስኩኝ ጠይቀሃለሁ። ለመማር ለማስተማር ፍላጎት ካለ ማለት ነው። ኦኬ አንደኛ አንደኛው ጥያቄ ምንድነው? በኦሪጂን ደረጃ በሃይማኖት መነሻነት ደረጃ የሁለቱም የክርስቲያኑም፣ የእስላሙም ሃይማኖት ቢሆን ከውጭ ነው አደለ ወደኛ የመጣው ወደ ኢትዮጵያ የመጣው። ጨርስና ጥያቄ ያለ ማለት ያው እንበለው እንበለው፣ እሺ እና እሱ የመጀመሪያ የትኛው ሃይማኖት ነበረ? አንደኛ ጥያቄ የክርስትና ሃይማኖት ነው። ክርስትና በሚለው እንያዘው፣ ፕሮቴስታንትም ኦርቶዶክስም እንያዘውና ክርስትና ሃይማኖት ነው ወይንስ እስልምና ሃይማኖት? አንደኛ። እሺ እንግዲህ ሃይማኖት መነሻቸው ከአምላክ ዘንድ መሆኑን ልናውቅ ይገባል። ሊሆን የሚመጣው ከዚያ ነው። ሃይማኖት መነሻ ከአምላክ ዘንድ የሆነ ነው እውነተኛ ሃይማኖት ከሰዎች ዘንድ የተሰራ ሃይማኖት እውነተኛ ሃይማኖት አይደለም። እስኪ እንደው ፍትሃዊ ይሆናል፣ ከቁርአንም ከመጽሐፍ ቅዱስም እንመልከት። እውነተኛ ሃይማኖት ማለት አምላክ የደነገገው ነው ብለናል እንጂ ሰው ሰራሽ ከሆነ አንከተለውም። ቤቶች አላ ሰው ሰራሽ ከሆነ አንከተለውም። አምላክ የደነገገው ሃይማኖት ፍትሃዊ ይሆናል፣ ከቁርአንም ከመጽሐፍ ቅዱስም እንመልከት። አምላክ የትኛውን ሃይማኖት ነው ደንግጌዋለሁ ብሎ የተናገረው? ከቁርአን ስንመለከት ጊዜ አላህ ስብሐነሁ ወተዓላ

ራሱ እንደደረገገው እና ሃይማኖቱን አብርሃምም ከዚህ በፊት ሙስሊሞች ብሎ ይሰይማቸው ነበር ብሎ ሲናገር እናያለን። በጣም ሌላ ቦታ ላይ እነ ዲነ ዒንደ ላሂል ኢስላም ይላል ቃል በቃል ራሱ አብላ ካላህ ከእኔ ዘንድ ቀጥተኛው ሃይማኖት እስልምና ብቻ ነው ይላል። ሌላ ቦታ ላይ ወረዲቱ ለኩሙል ኢስላመ ዲና ይላል ከሃይማኖትም ሁሉ እስልምናን ብቻ ነው የወደድኩላችሁና የመረጥኩላችሁ ይላል። ልክ እንዲሁ በዚሁ አንፃር መጽሐፍ ቅዱስ ላይ ብንፈልግ እናገኛለን ወይ እግዚአብሔር ክርስትናን ተከተሉ፣ ክርስትናን ደንግጌላችኋለሁ ብለዋል። ወፍ የለም። የትኛው ቦታ ነው አለ የሚል ካለ መናገር ይችላል። እግዚአብሔር ልክ ቀን ቀን አለ አለ ማስረጀት ክርስትናን ተከተሉ ያለበት መጀመሪያ እኔ እንደ ኦርቶዶክስ ስለሆንኩኝ እንደ ኦርቶዶክስ ነ ማውራት ችግር የለ። እግዚአብሔር ከወሪዘር ድረስ ከራይ ድረስ ክርስቲያን ሆኑ ብሎ ያዘዘበት ቦታ ካለ ሰሚ ችግር ነው። የት ጋ ነው አንድ አምደኝ ኦርቶዶክስ ነኝ አልሄድም። ኦርቶዶክስ ማለት ደግሞ ትርጉም ካላወቀው ቀጥተኛ ማለት ነው። ስለዚህ በኤርምያስ ስድስት ቁጥር ስድስት ላይ አደልክ እግዚአብሔር ክርስቲያን ሁኑ ብሎ ያዘዘበትን ቦታ አስጠናል። እኔ ውልክ ኦርቶዶክስ ስለሆንኩ እንደ ኦርቶዶክስ ነው መልስልክ። ኦርቶዶክስ ማለት ቀጥተኛ ነው አልኩት። ወደ ኦርቶዶክስ እንሄዳለን። ክርስቲያን ሁኑ ብሎ ያዘዘበት ቦታ የለም። የክርስቲያን እኮ ማለት የክርስቶስ ተከታይ ማለት ክርስቲያን ሆኖ ብሎ ያዘዘበት ቦታ አለው ወይ? ልክ ሙስሊም ሆኑ ብሎ እንዳዘዘን ሁሉ ክርስቲያን ሆኑ ብሎ ያዘዘበት ቦታ አለው ወይ ነው የመጀመሪያ ጥያቄ። ክርስቲያን ማለት የክርስቶስ ተከታይ ማለት ነው አልኩት። ምን ክርስቲያን ማለት ማለት ነው? ክርስቲያን ሆኖ ብሎ አዘዘው ወይ? ቃል መቃል ሙስሊም ሆኖ ብሎ እንዳዘዘን ነው ጥያቄው። አንድ ስልክ ስላለኝ ስክ መጽሐፍ ለውጣና አሁን ሮዚ ምና የምትባለ ከዩቲ ጋር የምትሰራዋ ልጅ አሁን አይታችኋታል ስታወራ እምባዬ ነው የመጣው በቃ ቅቶኝ ነው አለች ድዋ አድርጉልኝ እንጀራዬ ነው አለች እንጀራዬ ነው እናቴን ማስተዳድረው በዚህ ነው እሺ ለሱ አስባችኋታል እንጀራ ነው አለቻችሁ አይደለ ለምን ነው የሆነ ነገር አድርጋችሁ የሆነ ነገር ከፍታችሁ ከዛ ስራ አንድ ተጣማ ተደርጓት የለኝም እንጀራ የለኝም ጨፍሬ ነው ማገኘው አለች ይችልች እናቴ ማስተዳደርበት ነው አለች ያለዛ ተራባ ላይ ተጣማለች እናትና አባቷ እናቷን መረጥ አትችል ይሄን አንደርስታን ካደረገን የሆነ ነገር ለምን አናደርግላት ትክክለኛ ከሆንን ለምን ከዛ ምን አለች ይጃውንም ማድረግ ፈልገው ነበረ ዲኔንም ወዳለው አሁን ዩቲ የምትባል ልጅ አለች ቲክቶክ ላይ እንትን፣ ምትልጅ ስራዋ ትክክል አይደለም፣ ግን ትክክል አይደለም ብለህ እሷን ምትሰድባት ስድብ የአንተ ትክክል ነው? ለምን ትሰድባት? አለ ውጪ ከኢስላም ውጪ እዛው ካፊሮች ጋር የምትቀላቀል ት እኛ ከክርስቲያኖች ሰዎችን እየጠራን ከዚህ ከሙስሊሙ ጋር ውጪና ጃሃንም ጊቢ ይባላል። አላን አንፈራም። እሷኮ ካደረገችም ሐራም ነው ያደረገችው። ብታደርግ የኩፍር ነገር አላደረገችም፣ የኩፍር ቃል አልተናገረችም፣ የሽርክ ውስጥ አልገባችም። እንዴት ደፍረን ነው አንድ ሙስሊምን ሂድና እዛው ተቀላቀል ይሻላል? መንደለው ኢጃባ አላደረገችም። ኢጃባን ብታወልቅ፣ ብደንስ፣ ምን ብትል እኮ ሐራም ነው ለሷ። እህትን ላይላህ ኢላላ ምትለዋን እህትን ለገሃነም እንድትማገድ ይሄ ከነፍስያ ነው ላላ ተብሎ ይደረጋል ብዬ አላምንበትም። ስድብ፣ ደንበኛ ስድብ ወላሂ በጣም ነው የሚያስፈራው። መክራችሁ ዘክራችሁ ካመጣቻው ትክክል አይደለችም። ፈሳድ እያሰራጨች ነው። አዎ እውነት ነው። ሐራም ነገር ነው የምታደርጋቸው ነገሮች። ዲንን እያሰለበች ነው። አው እና በስድብ ነው የምትመልሳት። ከመቼ ጀምሮ ነው ስድብ ምክር ምክር የሆነው? አረ የምትሳደቡ፣ ስድብ እኮ በጣም ነው የሚዘገን ነው። በጣም ነው እኮ የሚያስፈራው እኮ የሚያስደነግጠው አንድ ሙስሊም ነው ወይ ነው የምትሉት? ድድ ማስጫ ያለ ዱርዬ እንኳን እንደዛ አይሳደብም፣ አይናገርም። እንዴ ከመቼ ጀምሮ ነው ስድብ ምክር የሆነው? ነው ማንም አያየንም ነው በቃ እንደፈለግን እንጽፋለን ነው እና መስተካከል አለብን። ወላሂ እናስተካክል። ያንን ማለት ነው የሰዋቀ ነው ደግሞ ስድብ ጥሩ አይደለም። አላህ የቂያማ ቀን እንዳይጠይቀን። አንተ አብ እግዚአብሔርን ትመስላለህ አልሽኛ አደለ አላህ ሚና ይመስላል ፍጥረት ሁሉ እግዚአብሔር ይመስላል በጣም ጥሩ። ስለዚህ እግዚአብሔር ልክ እንደ እኔ ነው ማለት ነው። ፍጥረት ሁሉ ነው የሚመስለው። እግዚአብሔር መልኩ ነን እኛ መልኩ ነን። እኔ አሁን የማን መልክ ይዘሻል ብትለኝ፣ እኔ እግዚአብሔር ፍጥሩ ነው። መጀመሪያ አዳም ሔዋን ከመውጣቷ በፊት አጥንት ከመውጣቷ በፊት እና ሔዋን ከመሰራቷ በፊት ሰው የሚል ማንነት ነው የነበረ ሰው ነው ከአዳም እንቅልፍ ከወሰደው በኋላ አጥንቱን ከወሰደ በኋላ ሔዋንን ካበጃት በኋላ ወንድና ሴት ሆን እንጂ መጀመሪያ እግዚአብሔር ዘፍጥረት ላይ ሰጣ ነበር። ሰው እንፍጠር አለ። ሰው ፈጠረ። እግዚአብሔር ሰው እንኳን የሚመስለው ወንድ ነው የሚመስለው ወይስ ሴት ነው የሚመስለው? ሁለቱ የተለያየ ሰው ነው የሚመስለው። አሁን አንተ አዳም ነገርኩህ እኮ ይህንን ጥያቄ እንደምታነሳ አውቄ ነው የመጀመሪያ ማለት የነገርኩህ። አዳም መጀመሪያ ሲፈጥረው ሔዋን ውስጡ ነበረችው። አልወጣችም ነበረ። አጥንቶ አልተገነጠለም ነበረ። ሴት ሆኖ አልተሰራችም ነበረ። እሱ ማስረጃ እንደሆነ መጽሐፍ ቅዱስ ላይ ይባነብ ጥሩ ነው ለአንተም ለእኔም እንዳልስት ማለት ነው። እዛ ፍጥረት ላይ ሂደህ ስታይ እግዚአብሔር ሁሉ ነገር ከፈጠረ በኋላ ሰማይን ፈጠረ ሁን አለው ሁን አለው ሁን አለው ሁን አለው በቃሉ ነው የፈጠረው በድምጽ ነው የመጣው። ኦኬ አዳም ላይ ሲደርስ ግን እግዚአብሔር ለአዳም በእጁ ነው ያበጀው በእጁ ነው የሰራው ሰው በመልካችን በአምሰላችን እንፍጠር ብለው ሰው ሁኖ ሲፈጥረው ሔዋን ከአዳም ውስጥ አልወጣችም ነበረ። ሔዋን ውስጥ ነበረች። ሔዋን አዳም ጋር ነበረች። ሰው ሰው ነች። ሰው ብለህ ስትጠራ ወንድና ሴት ናት አትለውም፣ ሰው ነው። ሔዋን ግን አጥንቷ ተገንጥሎ ወጥቶ ተሰርቶ ሴት ሆና ማርገዝ፣ መውለድ፣ ማማጥ እንድትችል አርጎ እግዚአብሔር ሲፈጥራት ሲያበጃት በእጁ ሲሰራት ምን ሆነ? ወንድና ሴት ሆነ። መጀመሪያ ከቅርፉ ሲነቃ አዳም አያት። እቺ አጥንት ከአጥንት የተገኝታለች ስጋዋ ከስጋ እየተገኝተውላላ ሴት ትባል ብሎ ሴት የሚል ስም ያወጣላት አዳም ነው፣ እግዚአብሔር አይደለም። እኔ ማንን ትመስያለሽ ብትለኝ፣ ኢየሱስ ማንን መስሎ ነው የመጣው? አሁን አላህ አንተ አላህ ምን ይመስላል ብዬ ብጠይቅህ፣ አላህ ማንን ነው የሚመስለው? ባህሪው ምንድን ነው ብትለኝ፣ አሁን የኔ አምላኬ ባህሪው አምላክሽ ምንድን ነው ብትለኝ፣ ባህሪው ቸር ነው የዋህ ነው፣ ፈዋሽ ነው፣ አዳኝ ነው እልሃለው። ለምን እኔ በምድር ላይ እየኖርኩኝ ኢየሱስ በምድር ላይ ያደረገው ከሰው ከወንድና ከሴት የሆነ ማንነት ይዞ አይደለም የመጣው እግዚአብሔር ኢየሱስ ይዞት የመጣው ማንነት ከሰማዩ መለኮታዊ የሆነ ማንነት ነው። የሰው መልክ ይዞ ነው የመጣው፣ የሰው ማንነት ይዞ ነው የመጣው። በምድር ላይ እንደ ሰው ሁሉ ተፈትኗል። እንደ ሰው እንደ እኔ እንዳንተ ሆኗል ግን እኔ እናንተን የማያስመስለን ደግሞ በእኔ እንደ እኔ እንዳንተ በወንድና በሴት ግንኙነት አይደለም የሚመጣው። ይሄ ለየት ያደርገዋል። ኢየሱስ ክርስቶስ በስንተኛ ቀን ነበር የተገረዘው ይላል መጽሐፍ ቅዱስ። ሊገርዙት ወሰዱት እንጂ ተገርዞ ነው የነበረው ኢየሱስ አልተገረዘም። ሲወለድ የተገረዘ ነው። ሲጀመር እንደ እኔ እንዳንተ አይደለም አልኩ እኮ መለኮት ነው። ፍጥረት ላይ ስለነበርኩኝ እሱን አንብቤ ወደ

ሰዎች አይደሉም። እንዴት አገኛለ? እንዴት አገኛለ? አምላክ ራሱ ቃል በቃል ቃል ይገባልን ይገባል። ምን ቃል ገብቶልናል? ሙስሊም ከሆነን ከተባለ አምላክ አላህ ሱብሐነ ወተዓላ በቀጣዩ አለም ገነትን